ሰላም እና ጤና በእያላችሁበት በዓለም ዳርቻ ሁሉ ይድረሳችሁ። የዩቲዩብ ተከታታዮች ውድ ኦርቶዶክሳውያን፣ ዛሬም እንደተለመደው በአዲስ መረጃ መጥቻለሁ። አብራችሁ እንድትቆዩ በትህትና ጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ፣ እንዲሁም ለዓለም ሁሉ ተደራሽ እንዲሆን ላይክ እንድታረጉ እያሳሰብኩኝ፣ ቀጥታ ወደ መረጃው አልፋለሁ። ቅዱስ ሲኖዶስ መግለጫ ሰጠ። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በፍትሕ መንፈሳዊ በአንቀጽ አምስት ቁጥር 164 በተደነገረው መሰረት የመጀመሪያው ርክበ ካህናት ስብሰባ ከግንቦት 6 እስከ 19 2017 ዓ ም መቆየቱ ይታወቃል በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በፍትሕ መንፈሳዊ በአንቀጽ 5 ቁጥር 164 በተደነገው መሰረት የመጀመሪያውን ርክበ ካህናት ስብሰባውን ግንቦት 6 እስከ ግንቦት 19 2017 ዓ.ም መቆየቱ ይታወቃል። ይህንን ተከትሎ የተሰጡ የአቋም መግለጫዎች እንደሚከተለው ይቀርባሉ። መንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በፍትህ መንፈሳዊ አንቀጽ 5 ቁጥር 164 በተደረገው መሰረት የርክበ ካህናት መደበኛ ስብሰባውን ከግንቦት 6 ቀን 2017 ዓ.ም እስከ ግንቦት 19 ቀን 2017 ዓ.ም ድረስ አካሂዷል። የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ በቤተክርስቲያናችን

የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘራቂ ሰላምንና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ሥልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ፣ አፈጻጸሙንም በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። ሁለት ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጻሕፍትና የሴሚናሪ ደቀ መዛሙርት የሚሰጠው የምስክር ወረቀት ድግሪ እንዲሆን በተወሰነው መሰረት በመማር ላይ ያሉትና በቀድሞ ስርዓተ ትምህርት ተምረው በመመረቅ ቤተክርስቲያናችንን በማገልገል ላይ የሚገኙት ምሩቃን ተጓዳኝ ትምህርቱን ተምረው ድግሪያቸውን ማግኘት እንዲችሉ የቀረበው ስርዓተ ትምህርት ተግባራዊ እንዲደረግ በኮሌጁ የተጀመረው ሁለገብ ሕንጻም በተያያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶስ ወስኗል። በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየዓመቱ እንዲካሄድና የአቋም መግለጫው ላይ የቀረቡት ሀሳቦች በመንፈስ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስ ውሳኔ አስተላልፏል። አራት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሃ ምኒሊክ ህንጻ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ሥራው በሕጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በዕውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። አምስት በአዲስ አበባ ሀገረ ስብከት ጽሕፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ በብፁዓን አባቶች የሚመራው አጣሪ ልዑክ ባቀረበው ሪፖርት መሠረት ውይይት በማድረግና የሥራ ኃላፊዎችን በማንሳት ቅዱስ ሲኖዶስ አስተዳደራዊ ውሳኔዎችን አስተላልፏል። ዝክረ ንቅያ በሚል

ስድስት ዘካሪቅያ በሚል መሪ ቃል ከመላው ሀገራችን በተወከሉ የምስክር ጉባኤ ቤቶች መምህራን በተካሄደ ጉባኤና የጥናት ውይይት የቀረበው ምክረ ሀሳብ እጅግ የሚጠቅም የሪቃውንት ድምፅ በመሆኑ በነገረ ማርያም በነገረ ክርስቶስና በሌሎችም አስተምህሮዎች ዙሪያ የተሰጡት ሀሳቦች የቅዱሳት መጽሐፍ ትርጓሜን መሰረት በማድረግ ተብራርቶና ተስተካክሎ የጎደለው ሞልቶ የጠመመው ተቃንቶ በሊቃውንት ጉባኤ በኩል በመጽሐፍ መልክ እንዲታተም፣ በሚዲያ ሊተላለፍ የሚገባው አስተምሮ ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ፣ የሊቃውንት ጉባኤውም በተሟላ የሰው ኃይልና በጀት ተጠናክሮ እንዲደራጅ፣ ሀገር አቀፍ ጉባኤው በአመት ሁለት ጊዜ እንዲደረግና የጉባኤው መዋቅር በየአህጉረ ስብከቱ እንዲጠናከር ቅዱስ ሲኖዶስ ወስኗል። ሰባት የመናገሻ አምባ ማርያምና የጋራው ደብረ መድኃኒት መድኃኔ ዓለም አንድነት ገዳም ጥንታዊ የሆነ ሰፊ ታሪክ ያለው በመሆኑ ሁለቱ ገዳማት በአንድነት አበምኔት በአንድነት ገዳም ስርዓት በጋራ እንዲመሩ ቅዱስ ሲኖዶስ ወስኗል ስምንት በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት መነኮሳትን ከመላክ ጀምሮ በአስተዳደራዊና ቀኖናዊ አሰራር ክፍተት ምክንያት የተከሰቱ ችግሮችን በማረምና እና ሊቀ ጳጳሱን በማዛወር ማዕከላዊ መዋቅር እንዲጠበቅ ቅዱስ ሲኖዶስ የወሰነ ሲሆን መባሩ መተዳደሪያ ደንብ ተሻሽሎ እንዲቀርብ በብፁዓን ሊቃነ ጳጳሳት የሚመራ ኮሚቴ ሰይሟል። ዘጠኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በህገ ልቦና በህገ ወሪት በህገ ወንጌል ያገኘቻቸውን ዶግማዊ ቀኖናዊ እና ትውፊታዊ ሀብቶቿ የህግ ጥበቃና ከለላ አግኝተው ሃይማኖታዊ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁ ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ ሰጥቷል። አስር በ2018 ዓመተ ምህረት የመደበኛና የካፒታል ዓመታዊ በጀት 5 ቢሊየን 47 ሚሊዮን 15607 ብር ከ25 ሳንቲም እንዲሆንና የበጀት አርዕስቱ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። 11 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በመገንባት ላይ የሚገኘውን ህንፃ በተመለከተ የተፈጠረው የአሰራር ግድፈት እንዲታረም፣ ዩኒቨርሲቲው ከባንክ ጋር የገባው የብድር ውል እንዲቋረጥና የተጀመረውን ህንፃ በራሱ አቅም እንዲገነባ ሆኖ የቤተ ክርስቲያናችንን አንጡረ ሀብት ማለትም ህንፃዎችን፣ መሬቶችንና ሌሎች ቋሚ ንብረቶችን በማስያዝ የሚደረጉ ብድሮች ተፈጻሚ እንዳይሆኑ የሚያደርግ መመሪያ ለሁሉም አህጉረ ስብከት እንዲተላለፍ ቅዱስ ሲኖዶስ ወስኗል። 12 የቤቶችና ህንፃዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የሥራ ክፍተቱን በማረም በየደረጃው ያሉ ኃላፊዎች እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቷል። አስራ ሶስት የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ዋና ሥራ አስኪያጅ ምርጫን አስመልክቶ በሥራ ላይ የነበሩት ብፁዓን አባቶች የሥራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ ሦስት ዓመታት የሚሰሩ ብፁሃን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁሃን አበው ሊቃነ ጳጳሳትን በመሰየም ምልዓተ ጉባኤው ተገቢውን ምርጫ አከናውኗል። በዚህም መሰረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ ት ሊቀ ጳጳስን መርጦ ሰይሟል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካዬ ሕዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀጳጳስ መርጦ ሰይሟል። ብፁዕ አቡነ ህርያቆስ የሃዲያ እና ስልጤ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀጳጳስ ሆነው ሲኖዶስ መርጦ ሰይሟል። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታና የኮሎራዶ አህጉረ ስብከት ሊቀጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መድቧል። 14 ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ንቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስን እና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱ አባቶች ቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱ የሆነውን የቤተ ክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምላተ ጉባኤው ወስኗል። አስራ አምስት በሀገር ውስጥ እና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው በውጭ ሀገር የሚኖሩ በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን እንድንና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችንና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንድና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት

ኢትዮጵያን እና ህዝቦች ባን ይባርክ አሜን። ግንቦት 20 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። ይህ የተወደዳቸው የዓለቱ ተከታታዮች ውሳኔዎቹ ይህን ይመስሉ ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ሸር እንሰንብት።